ሰላም ጤና ስትል ወደ ቻናል ቤተሰብ ተከታዮች በዛሬው ዕለት ሊቦ ከምከም ተብሎ በሚታወቀው ይፋግ ከተማ በርካታ ይፋን ታጣቂዎች የመንግስትን ሰላም ጥሪ ተቀላቅለ ማለት ነው። እነዚህ ሲገቡም የደቡብ ጎንደር ዞን ዋና አስተዳደር ጥላሁን ደጀኔ በተገኙበት እንግዲህ አቀባበል ተደርጎላቸዋል። እናመሰግናለን። ባይዝ ወይ በሊቦ ከምከም ደቡብ ጎንደር ላይ የሚገኘው በዋና ከተማው በተለይ ይፋግ ተብሎ በሚታወቀው ዋና ከተማ ከዚህ በፊትም በርካታ ወንድሞቻችን እንደገቡ እናስታውሳለን። ሲገቡም እንግዲህ በተለይ ከዚህ በፊት የገቡት ወደ አድማብትንና ወደ ሚኒሻ ታድሶ ስልጠና ወዝተው ወደ ፈለጉት እንደተሰማሩ መረጃዎች ይጠቁማ ማለት ነው። ከዚህ በፊትም በርካቶች ገብተዋል። አሁን በተመሳሳይ መልኩ በርካታ ወንድሞቻችን እየገቡ ነው የሚገኙት። ዘመነ ካሴ ወደ ሱዳን ሄደ የሚባለው ጉዳይ እሱ የምንዳስስ ይሆናል ማለት ነው። ከዚህ በፊት ወደ ኤርትራ ቀንቶ እንደነበር ከተመለሰ በኋላ በሚዲያም ብቅ ካለ አሁን እንደጠፋ ከሚዲያ ይታወሳን ወደ ሱዳን እንደኮበልለሚ መረጃዎች ይዘዋወራል ማለት ነው። እንግዲህ ብዙዎቻችን እዚህ በጣም የሚያሳዝነው ህወትም በሰሜን ጦርነት ጊዜ በጀመረበት ወደ ሱዳን ያቀን ነው ተፋናቃዮችን በተመሳሳይ መልኩ ማለት ነው። ዛሬም ደግሞ ይህ ሰው ወደ ሱዳን ዳቀና ጎረቤት ሀገሮቻችን ብቻ የሽፍታ መደበቂያ አይነት እየሆኑ የመጣበት እየተመለከተ ነው የሚገኙ ማለት ነው። ስለዚህ ይህ የሚያመላክተው ዋናው ትልቁ ነገር አፍሪካውያን ነው በተለይ ምስራቅ አፍሪካን ያለ ለሰላም ዘብ አለመቆማችን የሚያመላክት ጉዳይ ነው። ሱዳን እርስ በርሷ አሁን እየተናጠች የምትገኝበት ሀገር ነች። ኤርትራም ከቢቢሲ ጀምሮ በአምባገንነት የዘገበው አልጀዚራ፣ ቢቢሲ፣ አፍሪካ ኒውስ በተለያዩ አቅጣጫ በተለይ የኤርትራ መንግስት አምባገንን መንግስት መሆኑን እየዘገቡት ነው የሚገኘው ለዚህ ደግሞ ትልቁ ማሳያ በጣም ከሚገርመኝ እንደዚህ ብሄርተኛ ለሚነሱት ድጋፍ ሲሰጥ ከስልጣን ከገባ ጀምሮ ታሪኩን ብናይ ይህን ኢሳያስ መንግስት ህወሓትን ትናንትና ሲወጋይ ነበር፣ ዛሬ መልሶ ደግሞ እንደዚህ ይቀበል። ፋኖንም ትናንትና እንትን ሲል ነበር፣ ዛሬ መልሶ አማራን ሲወጋኝ ነበር፣ ዛሬ ፋኖን ሲቀበል ስናይ፣ ስለዚህ ከሰላም ይልቅ የሚሰራው እንደዚ አይነት አሁን ባገነን መሆኑ አመላካች ጉዳይ ነው። ለዚህ ደግሞ ለተጨባጭ እንዳል ጀዚራ አፍሪካ ኒውስ እና ቢቢሲ አምባገንን መሆኑን እንግዲህ እየዘገቡት ነው የሚገኙ መረጃዎች እያየ ነው። ስለዚህ እኛ ኢትዮጵያውያን ደግሞ አሁን ያለው እንቅስቃሴ በጣም ደስ የሚል ነው። ስለዚህ ለሰላም ሁላችን ዘመቆም አለብን ማለት ነው። ለዚህ ደግሞ ዋነኛ ማሳያ ዘመነ እንግዲህ ወደ ሱዳን እንደኮበለለ፣ ወደ ኤርትራ እንደኮበለ እነዚህ በቃ ጭሮ የሽፍታ መደበቂያ መሆኑን በግልጽ የሚያሳይ ጉዳይ ነው። ይብን እንኳን ጃልማሮ ኦጋንዳ እንደነበረ ያመለክታል። ኢቨን እኛ አፍሪካኖች ለሰላም ዘብ ብንቆም እነዚህ ሁሉ እያጋለጥ ብንሰጥ በአጭሩ እንግዲህ ወደ ሰላም የምንመጣበት ግልጽ መንገድ ማሳየ የሆነ ማለት ነው። ሌላኛው ጉዳይ እዚህ ጋር የይዘ የምናልፈው እዚህ ጋ እንደ ምግብ እንደምትመለከቱት ከሞተር በሳይክል ጀምሮ በርካታ የትጥቅ መሳሪያዎችን የኮሩ ዋና ምክትል አዛዥ የሆነው በምዕራብ ጎጃም ዞን ማስረከቡን የኮሩ ምክትል አዛዥ ኮሎኔል ሀጎስ ገብረስላሴ ገልጸው ማለት ነው። እነዚህን እንግዲህ የማድረካቸውን መልሶ ለ ለዞኑ ለምዕራብ ጎጃም ዞን ማስረከቡ ነው። ስለዚህ የሰው ሕይወት ከተቀጠፈ ግን ማስረከባችን ቁስ፣ ግን መልሰ ምርኮኛም መልሰ ታስረክባለ ምርኮኛም ሰው ቢሆን መልሶ ታድሶ ስልጠና ወስዶ ወደ ማህበረሰቡ ይቀላቀላል። የሰው ሕይወት ግን በከንቱ ከመቅረት ወደ ሰላም ፊታችን ማዞር መልካም ነው እላለሁ። ማለት ሌላኛው ጉዳይ ወልቃይት ሕዝብ ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጋር፣ እንዲሁም ጌታቸው ረዳ በተገኙበት ሕዝብ ለዚህ ምክክር እየተደረገ ይገኛል። ስለዚህ ስለማንነት ጉዳይ አጥንክሮ የተነጋገሩበት የሚገኝ ጉዳይ ነው። የወልቃይት ህዝብ የአማራ ህዝብ ባጭሩ ነጻነቱን ካገኘ ሶስት አመት ሆኖታል። ስለዚህ አሁን ቀውስ ውስጥ ከገባበት አማራ ክልል በተለይ በፋኖ በተጀመረው እንቅስቃሴ ማለት ነው፣ ወደዚህ እንቅስቃሴ ሳይቀላቀል በጽኖት ቁሞ የሚገኙ በተለይ የወልቃይት ህዝብ ነው። ምክንያቱም በህወሓት የደረሰበትን ጠባሳ ያውቃል ማለት ነው። ስለዚህ ለሰላም ትልቁ ሚና ከሚጫወቱ ወይም የተከዜ ዘብ በመባል የሚታወቀው የወልቃይት ህዝብ በሰፊው የተወያዩበት የሚገኝ ጉዳይ ነው። ስለዚህ ከእነሱ ትምህርት መውሰድ አለብን ባጭሩ አሁን ጎጃም ላይ ጎንደር ላይ እንቅስቃሴ ያለ ከወልቃይት ህዝብ መማር አለብን። የወልቃይት ህዝብ ግዞት የያየበት ያ ግዞት ሲላቀቅ ዛሬ ለሰላም በአጽንኦት ቁሞ የሚገኝበት አመላካች ጉዳይ ነው በተለይ ይህ ምክክር ሁለት አይነት አጀንዳ አለው። አንደኛው ህዋት የሚያደርገው ትንኮሳ በተመለከተ ሁለተኛው ደግሞ ስለ ወልቃይት አስመላሽ ኮሚቴ ተዋቀራለ ሱን በተመለከተ በሰለጠነና በተሳለጠ መንገድ በህጋዊ መንገድ የሚጠይቁበት አጀንዳ ማለት ነው። ስለዚህ ወልቃይት ከስር መሰረቱ ይታወቃል ነው የአማራ እንደሆነ ነገር ግን የፖለቲካ ሽፋን ህዋት እየተጠቀመበት ስል የሚገኝ ከህዝቡ ጋር ከወልቀይት ህዝብ ጋር በተለይ ወልቀይት ደግሞ የአማራ ህዝብና የትግሬ ህዝብ የሚኖርበት ነው። ስለዚህ ይህን በተመለከተ ዜጎች በሰላምና በነፃነት እንዲኖሩ እና ህዋት ደግሞ የሚጠቅመት የፖለቲካ ሴራ ለማክሸፍም እንዲሁም ደግሞ የተከዜ ዘቦችን ለማጠናከር የሚያግዝ ዋነኛ ትልቅ የምክክር አጀንዳ ማለት ነው። ስለዚህ ከዚህ ጋር እየዘንቀተ የምናልፈው ህዋት ማለት ነው። በጣም የሚገርምኝ ህዋት በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለውን ህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እየሰራ ነው። ይህም የመልእክት ያስተላለፉት የክልሉ ሰማዕታት ሰላሳ ሰባተኛው ለማሰብ በሀውዜን ከተማ በተካሄደበት ስነ ስርዓት ላይ ዋና ሊቀመንበሩ ደብረ ጽዮን ያስተላለፉት መልእክት ነው ማለት ነው። በጣም የሚገርም ነው። ይህ ሰው እንግዲህ ፖለቲካ አንዳንድ ጌም የሚጫወቱ ካሉት ከኢትዮጵያ ውስጥ ትልቁ ህነ ደብረ ሲሆን ዛሬም እንቅልፋቸው አለመተኘታቸው በጣም የሚገርመኝ። ህዝብ ለህዝብ ግንኙነት ስልጣን ላይ በነበረበት ጊዜ ለምን አልሰራም? እሺ፣ ሰሜን ጦርነት ከተኩስ በኋላ ከኤርትራ ህዝብ ከአማራ ህዝብ ሱዳን ሻል ነው ያለው። ዛሬ እንዴት ነው ይሄ ሚሰራ ቻለ? ግልጽ ነው እኮ ግልጽ የሆነ ማሳያ ስለዚህ እኛ ኢትዮጵያውያን ሀገር የምንወድ ልንነቃ ያስፈልጋም በቃ ለሰላም እንቁም የኤርትራ ህዝብ ወንድሞቻችን ናቸው የአማራ ህዝብ ወንድሞቻችን ናቸው የትግራይ ህዝብ ወንድሞቻችን ነው ታቃቅፈን እራስ በራሳችን ሀገራችን ማቆም ነው የሚያስፈልገን ከጎረቤቱ ሀገሮቻችን ጋር ወዲህና ወዲህ ማማተሩ ምን ትርጉም አለው አይኮ ለፖለቲካ ሽፋን የሚጠቀሙበት ራሳቸውን ለማጠናከል የሚጠቀሙበት አልቧልታ አጀንዳ እኮ ነው በግልጽ የሚያሳይ ዋነኛው ወደ ላይኛው ጉዳይ የዚህ ጋር የዘ የምናልፈው በኢትዮጵያ ውስጥ ማለት ነው። የኤሌክትሪክ ተሽከርካሪ መኪኖች ከገቡ አሁን ነው ሶስት ዓመት የሆነው በብዛት በብዛት መግባት ከጀመሩ ማለት ነው። በአጠቃላይ እንግዲህ የኢትዮጵያ የኤሌክትሪክ ተሽከርካሪች ከ110 ሺህ የደረሱ መሆኑን የኢትዮጵያ ትራንስፖርትና ሎጂስቲካ ማስታወቁ ነው መረጃች የሚጠቁሙ። ስለዚህ 110 ሺህ ደርሷ ማለት ነው ኤሌክትሪክ ተሽከርካሪዎች ወደ ማህበረሰቡ እየገቡ ከሚገኙና ተጠቃሚም ትራንስፖርት አጠቃላይ ለአገልግሎት አገልግሎት ከሰጡት ማለት ነው። ስለዚህ በከፍተኛ ደረጃ ፍሰቱን እየተጠቀመበት ነው። በተለይ ይህ በጣም ዋነኛ አይነተኛ ከሚጫወቱበት ምክንያት የነዳጅ ዋጋ መናሩን ተከትሎ ለዚህ ደግሞ ዋነኛ ነዳጅ እንዲጨመር ከሚያደርጉት አሁን በዓለማችን ደረጃ የሚታየው ቀውስ ነው። በተለይ የሩሲያ እና የዩክሬን አሁን ደግሞ በአዲሱ የእስራኤልና የኢራን ብቻ ፈጣሪ ምድራችን ይስብ እንላለን። በሌላ ቪዲዮ እስክንገና። ውድ ቻና ቤተሰብ ተከታታዮች፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን ያድርግልን። ዘረኝነት ይውደም። እያና በሌላ ቪዲዮ እስክንገና። መልካም ቆይታ።